የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው በዚህ ወቅት እንዳሉት እንደ ሀገር ትልቅ ኢኮኖሚ በሚመሰረትባቸው አምስት አንጓዎች ኢንተርፕራይዞች ከመንግስት የሚደረግላቸውን ድጋፍ በመጠቀምና ራሳቸውን በማብቃት መስራት ይጠበቅባቸዋል። እንደ ሀገር የተያዘውን ለዜጎች የስራ ዕድል መፍጠር እቅድ በማሳካትና ለበርካቶች የስራ ዕድል በመፍጠር ረገድም የኢንተርፕራይዞች ተሳትፎ ከፍተኛ ነው ብለዋል። በቀጣይ ሶስት ዓመት በኢትዮጵያ ከ9.15 ሚሊየን በላይ የስራ እድል ይፈጠራል። በማዕከላዊ ኢትዮጵያ ክልል በ2017፣ በ2018፣ በ2019 በጠቅላላው 1.2 ሚሊየን የስራ እድል እንፈጥራለን። እነዚህን የስራ እድል በምንፈጥርበት ጊዜ ዛሬ ተሸላሚ የሆናችሁ ሞዴል ኢንተርፕራይዞች፣ የተሸጋገራችሁ ኢንተርፕራይዞች በርካታ የስራ አጦችን በመቅረፍ ወደ እናንተ በመቅጠር መንግስት ላይ ጫና እንዳይወርድ ድጋፍ በማድረግ እንድተባበሩም በዚሁ አጋጣሚ ያሳስባለሁ። ኢትዮጵያ እንደ ሀገር ለማበልጸግ በሚደረገው ጥረት የኢንተርፕራይዞች ሚና ትልቅ በመሆኑ ተጠናክሮ መቀጠል እንዳለበት ያሳሰቡት ርዕሰ መስተዳደሩ ከመንግስት የሚደረግላቸው ድጋፍ በቀጣይም ተጠናክሮ እንደሚቀጥል ገልጸዋል። ኢትዮጵያን በቤተሰብ ደረጃ ለማበልጸግና ኢትዮጵያን በማህበረሰብ ደረጃ ለማበልጸግ እንዲሁም ኢትዮጵያን እንደ ሀገር ለማበልጸግ በምንሰራው ስራ ውስጥ የኢንተርፕራይዞች ሚና እጅግ በጣም ከፍተኛ ነውና ተጠናክራችሁ መቀጠል ይገባቸዋል። ከመንግስት የሚገቡ የተለያዩ ድጋፎችን አጠናክረን የምንቀጥል መሆናችንን በዚህ አጋጣሚ ያበሰርኩ። በርቱ፣ ጠንክሩ። የኢትዮጵያን ኢኮኖሚ በመገንባት ግንባር ቀደመናችሁ። ተንቀሳቀስ ተንቀሳቀሱ ላለው የማዕከላዊ ኢትዮጵያ ክልል ስራ እድል ፈጠራና ኢንተርፕራይዝ ልማት ቢሮ ኃላፊ አቶ ሙስጠፋ ኢሳ በበኩላቸው እንዳሉት በክልሉ ብቁና ተወዳዳሪ ኢንተርፕራይዞችን ለመፍጠር ትኩረት ተደርጎ እየተሰራ ይገኛል። በዚህም በገጠር በከተማና በአነስተኛና መካከለኛ አምራች ዘርፎች 23968 ኢንተርፕራይዞችን በማደራጀት የስራ እድል መፍጠር ተችሏል ብለዋል። በገጠር በከተማና በአነስተኛና መካከለኛ አምራች ዘርፍ 23,968 ኢንተርፕራይዞችን በማደራጀት የክልላችንን ዜጎች የስራ ዕድል ተጠቃሚ ማድረግ እንደተቻለ በክልሉ ለክህሎት መር ስራ እድል ፈጠራ ትኩረት በመስጠት እየተሰራ ስለመሆኑ የገለጹት የቢሮ ኃላፊው በዚህም በበጀት አመቱ ለ371 ሺህ ዜጎች በሀገር ውስጥና በውጭ ሀገር በዘርፉ የስራ እድል መፍጠር መቻሉን ገልጸዋል። የኢንተርፕራይዞችን ፍላጎት መነሻ ያደረገ ችግር ፈቺ ድጋፍ ማነስ፣ የግብዓት አቅርቦት በቂ አለመሆን፣ የስራ ባህል አለመዳበርና የመሳሰሉት በዘርፉ የሚታዩ ችግሮች መሆናቸውን ያነሱት አቶ ሙስጠፋ በቀጣይ እነዚህን ችግሮች ለመቅረፍ የባለድርሻ አካላት በቅንጅት መስራት ይጠይቃል ብለዋል። የኢንተርፕራይዞችን ፍላጎት መነሻ ያደረገ ድጋፍ ማነስ፣ የግብዓት አቅርቦት በቂ አለመሆን፣ የስራ ባህል አለመዳበር በመኖሩ ምክንያት የኢንተርፕራይዞች የማምረት አቅማቸው ውስንነት ያለበት መሆኑ ኢንተርፕራይዞች ለመሸጋገር አለመፈለግ ወዘተ በዘርፉ የታዩ ማነቆዎች በመሆናቸው በቀጣይ በትኩረት ይሰራል። በመድረኩ እውቅና ከተሰጣቸው መካከል በጉራጌ ዞን ጉመር ወረዳ አረቅት ከተማ አስተዳደር የሚገኘው የቸምና የወተት ማቀነባበሪያ ህብረት ስራ 23 አባላትን አቅፎ በ2017 ዓ ም ወደ ስራ መግባቱን ወጣት ታሪኩ ፍቃዱ ተናግሯል። በቀጣይ ስራቸውን አጠናክረው በመስራት ከውጭ የሚገቡ የታሸጉ የወተት ምርቶችን የማስቀረት ርዕይ መሰነቃቸውን ጠቁሟል። በሀገር አቀፍ ደረጃ አልፎ ወደ ውጭም ኤክስፖርት ማድረግና ከውጭ ሀገር የሚገቡ የታሸጉ ምርቶችን አስቀርተን ለሀገራችን ሌላ የገቢ ምንጭ የሚፈጥር ትልቅ ራይ ያለው ተቋም እንፈጥራለን ብለን ነው የምናስበው። ሌላኛው በአምስት አባላትና በ30 ሺህ ብር መነሻ ስራ የጀመረው በስልጤ ዞን ሁልባረግ ወረዳ የሚገኘው ለሊቆ ሰብል ልማት ህብረት ስራ አሁን ላይ ለ35 ዜጎች የስራ እድል የፈጠረ ሲሆን ካፒታሉም ከ15 ሚሊዮን ብር በላይ አድርሷል። በቀጣይ ወደ ኢንቨስትመንት ለመሸጋገር አቅደው እየሰሩ ስለመሆናቸውም ወጣት በህሪ ሽኩር ተናግሯል። ቀጣይ ያው ከዚህ ደረጃ አልፈን ወደ ኢንቨስት ሚሊሽ ሀገር ነው። ደስ በፕሮግራሙ በክልሉ ከሚገኙ ሰባት ዞኖችና ሶስት ልዩ ወረዳዎች የተወጣጡ ሞዴል ኢንተርፕራይዞች የተሳተፉ ሲሆን ክልላዊ የሞዴልነት መስፈርት ያሟሉ 100 ኢንተርፕራይዞች እውቅና የተሰጣቸው ሲሆን 147 ኢንተርፕራይዞች ደግሞ የደረጃ ሽግግር አድርገዋል።